አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ሰኔ ስምንት በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመ ቤታችን ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋራ ወደ ግብጽ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ መጠመቂያ ነው።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 የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከአገር ሁሉ ከየነገድ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ተጠምቀው ከደውያቸው ሁሉ ይድናሉ። በዛሬይቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን ለመረጣትና ለወደዳት፣ በስጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለቅዳሴ ቤትች ይህንስት ሐብአንቃ ወልድች የማየ ማየበረከት ማርያም ድንግል በስምች በቁኤት እስመይቷ ሐብለ ዘጸሌ በኩሉ እለት ሰናይ ሀብት ወፍጹም ወፍጹም ፍት ሰኔ ስምንት ቀን የሚከበሩ አመታዊ የቅዱሳን በዓላት፣ አንደኛ የእመ ቤታችን ድንግል ማርያም ቅዳሴ ቤት፣ ሁለተኛ የቅዱስ ውሃ ጸበል መታጠቢያ መጠመቂያ፣ ሶስተኛ ቅድስት ትምዳ እናታችን፣ አራተኛ ቅዱስ አውሎጊስ፣ አምስተኛ አባ ትራኮን የሰማይታት የጻድቃን በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምህረትና ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።